የአማልክትና የጀግኖች አፈ ታሪክ ፔራሙስና ቴስፒ። ይህ ታሪክ የሚገኘው በኦቪድ ድርሰት ብቻ ነው። እሱ ጥሩ አድርጎ ነው የጻፈው፣ ብዙ የምልልስ ንግግሮች አሉበት። በነገራችን ላይ ስለ ፍቅር የተጻፈ አጭር ድርሰት ነው። በአንድ ዘመን፣ አሁን ብስል ቀይ ፍሬዎች ያሉት የማልበሪ ዛፍ እንደ በረዶ ነጭ ነበር። የቀለሙ ለውጥ የመጣው በድንገትና በአሳዛኝ ሁኔታ ነው። ምክንያቱ የሁለት ወጣት ፍቅረኞች ሞት ነው። ፒራሙስና ቲስቤ እሱ በጣም ቆንጆ ወጣት፣ እሷ በምስራቅ አገሮች ከሚገኙ ሴቶች ሁሉ የበለጠች ቆንጆ ሲሆኑ የሚኖሩት በባቢሎን በንግሥት ሴሚራሚስ ከተማ ሆኖ በጣም የቅርብ ጎረቤት ከመሆናቸው የተነሳ ቤታቸው የሚለየው በአንድ የጋራ አጥር በሆነ ግንብ ነው። አጠገብ ላጠገብ በማደጋቸው እርስ በርስ ለመዋደድ በቁ፣ ለመጋባትም ናፈቁ። ግን ወላጆቻቸው ከለከሏቸው። የሆነ ሆኖ ፍቅርን መከልከል አይቻልም። ያ ነበልባል በጣም በታፈነ ቁጥር በጣም ቦግ ብሎ ይነዳል። ምንም እንኳን ፍቅር ሁልጊዜ መንገድ ቢያገኝም፣ እነዚህ ሁለቱ ልባቸው እንደ እሳት የሚነደው እነሱን ማለያየት በፍጹም አይቻልም። የሁለቱ ፍቅረኞች ቤት በሚጋራው የግንብ አጥር ውስጥ አንድ ቀዳዳ አለ። ከዚያ በፊት ማንም ልብ ብሎት አያውቅም፣ ግን አንድ ፍቅረኛ በፍጹም የማያገኘው ነገር የለም። ሁለቱ ፍቅረኛሞች አገኙትና በሱ ውስጥ ሁልጊዜ ጣፋጭ ቃላትን ይለዋወጡ ነበር። ቲስፔ በአንድ በኩል፣ ፒራሙስ በሌላ በኩል። ሁለቱን ያለያያቸው የአስጠሊታ ግንብ እርስ በርሳቸው የሚገናኙበት አማካይ ሆነ። አንተ ባት ኖር ኖሩ እኛ እንሳሳም ነበር ይሉታል። ግን ቢያንስ እኛ ሁለታችን እንድንነጋገር አድርገህናል። ወደ አፍቃሪ ጆሮም የፍቅር ቃላትን አስተላልፈሃል። በዚህ ውለታህ አንረሳህም እና እንዲህ ይላሉ ምሽቱ መጥቶ ሊለያዩ ሲሉ እያንዳንዳቸው በወዲያኛው ግድግዳ አልፈው ወደሚሳሙት ሰዎች ከንፈር የማይደርስ ስሜት ይሳሳማሉ። በእያንዳንዱ ጠዋት ንጋት የከዋክብትን ብርሃን ሲያጠፋው የጠዋት ፀሐይም የሳሩን ጤዛ ሲያደርቀው ተደብቀው ወደ ግንቡ ቀዳዳ ይሄዱና እዚያው ቆመው አንድ ጊዜ ስለ አንገብጋቢው ፍቅር ቃላት ይለዋወጣሉ፣ አንድ ጊዜ በመጥፎጣቸው ይላቀሳሉ። ሁልጊዜ በለስላሳ ሹክሹክታ በመጨረሻ ሁኔታውን የማይቋቋሙበት ቀን መጣ። የዚያን ዕለት ማታም ከከተማ ተደብቀው ወጥተው ወደ ገጠሩ ቦታ ለመሄድና በመጨረሻ በነፃነት ለመተቃቀፍ እንዲበቁ ወሰኑ። ወደ አንድ ወደ ታወቀ ቦታም ለመሄድ ተስማሙ። ከኒነስ መቃብር ላይ ካለው ዛፍ አጠገብ ለመገናኘት ተስማሙ። ነጫጭ ፍሬዎች ካሉት የሜልቤሪ ዛፍ ስርና አንድ ቀዝቃዛ ምንጭ ከሚመነጭበት ቦታ አጠገብ። ሀሳቡ ሁለቱንም አስደሰታቸው። እናም ለእነሱ ቀኑ የማያልቅ አልመስላቸው አለ። በመጨረሻ ፀሐይ ወደ ውቅያኖስ ጠለቀችና ምሽቱ መጣ። በጨለማው ውስጥ ቲስቢ እየተንፏቀቀች ከቤቷ ወጣች እና ሚስጥሩ ሳይታወቅባት ወደ መቃብር ቦታ አመራች። ፒራሙስ ግን አልመጣም። ሆኖም የእሱ ፍቅር ድፍረት ሰጥቷት ቆማ ጠበቀችው። ነገር ግን በድንገት በጨረቃ ብርሃን አንዲት ሴት አንበሳ አየች። ኃይለኛው አውሬ አንድ ሰው ገድላለች። አፏ በደም ተለውሷል። የውሃ ጥሟን ልታበርድ ነው ወደ ምንጭ ውሃው የመጣችሁ። ገና ብዙ ርቀት ስለነበረች ቴስፒ ለማምለጥ ጊዜ አላት። ግን ስትሮጥ ካባዋን ጥላው ሄደች። አንበሳይቱ ወደ ጎሬዋ ስትመለስ ካባውን አገኘችሁና አፏን ጠራርጋበት ስታበቃ በጣጠሰችሁ። ፒራሙስ ከጥቂት ደቂቃዎች በኋላ ከቦታው ሲደርስ ያየው ይህንን ነው። ከፊት ለፊቱ በደም የተጨማለቀውን ካባና የአንበሳይቱን ዱካ አየ። የዚህ መደምደሚያ የታወቀ ነው። ሁሉን ነገር እንዳወቀም አልተጠራጠረም። ቲስቤ ሞታለች። የእሱን ፍቅረኛ ምንም የማታውቅ ለጋ ልጅ አደጋ ወደ ተሞላው ቦታ ብቻ እንድትመጣ አደረጋት፣ እሷን ለመጠበቅም አስቀድሞ አልመጣም። እኔ ነኝ አንቺን የገደልኩሽ አለ። በአቧራ የተለወሰውን ካባዋን ከመሬት አነሳውና ደጋግሞ እየሳመው ወደ ሜልቤሪው ዛፍ ይዞት መጣ። አሁን የኔን ደም ጭምር ትጠጣልህ አለ። ከዚያ በዛፍ ፍሬዎች ላይ ሽር ብሎ ፈሰሰ። ከዚያ በጥቁር ደማ ቀለማቸው ቲስቢ፣ ምንም እንኳን አንበሳዋን ብትፈራም ፍቅረኛዋን ቅር ለማሰኘት አልፈለገችም። ወደ ቀጠሮ ቦታ ተመልሳ ለመሄድና ነጫጭ ፍሬዎቹ ወዳሉበት ዛፍ አመራች። ልታገኘው አልቻለችም። አንድ ዛፍ እዚያ አለ፣ ነገር ግን በቅርንጫፎቹ ላይ አንድም ነጭ ነገር አይታይም። ወደ ዛፍ አትኩራ ስትመለከት ከስር አንድ ነገር ሲንቀሳቀሳየች፣ ደንግጣ ወደኋላዋ አፈገፈገች። በአንድ አፍታ ውስጥ በጥላው ውስጥ ስትመለከት እዚያ ምን እንዳላየች ፒራሙስ ነው ሊሞት በደም እየታጠበ ሮጣ ወደሱ ሄደችና በክንዶቿ ተጠመጠመችበት ቀዝቃዛ ከንፈሮቹን ሳመቻቸው ወደ እሷ እንዲመለከትም ለመነችው እንዲያናግራትም እኔ ያንተው ቲስቤ ነኝ ያንተው ውድ ብላ ጮኸችበት የእሷን ስም ሲሰማ በሞት የከበዱትን አይኖቹን ለአንድ ጊዜ ገለጣቸው ከዚያ ሞት ዘጋቸው ጎራዴውን ከእጁ ላይ ወድቆ መሬት ላይ ያየችው። ከሱ ጎንም ከአቧዋ በደም ተጨማልቆ ወድቋል። ሁሉም ነገር ገባት። የገዛ ራስህ እጅ ገደለህ አለችው። ቀጥላም እንዲሁ ለእኔ ያለ ፍቅርም እኔም ደፋር ሆናለሁ። እኔም ወድሃለሁ። ሞት ብቻ ነበርኛ ሊለያየን ኃይል ያለው። አሁን እሱ ያ ኃይል የለው። ከዚያ በፒራሙስ ደም የራሰውን ሰይፍ አንስታ በልቧ ውስጥ ከተተችው። አማልክቱ በመጨረሻ አዘኑላቸው። እንዲሁም የወጣቶቹ ወላጆች የሜልበሬው ደማቅ ቀይ ፍሬዎች የእነዚህ ሁለት ፍቅረኞች የዘላለምን መታሰቢያ ናቸው። የአድማቸውን አመድም በአንድ አድርገው አስቀምጠውታል። ሞት እንኳ ሊለያያቸው አልቻለም። ሴይክስ እና አልሳይኒ የዚህ ታሪክ ዋናው ምንጩ ኦቪድ ነው። የማዕበሉ መጋነን በዋናነት የሮማውያን ጠባይ ነው። እንቅልፍ ከአስደሳች ዝርዝሮች ጋር መኖሪያውን አደረገ የሚለው የኦቪድ የመግለጽን ኃይል ያሳያል። የአማልክቱ ስም በእርግጥ የላቲኖች ነው። ሴይክስ የተባለው የቴሴላኒ ንጉሥ የሉሲፈር የመብራት ያዡና የንጋት ኮከብ የተባለው የሉሲፈር ልጅ ነው። የአባቱ ብሩህ ደስታ በሱፊት ይንጸባረቃል። የእሱ ሚስት አልሳይኒ የከፍተኛ ቤተሰብ ልጅ ናት። ሁለቱ እርስ በእርሳቸው በጣም ተዋደዱ፣ በውዴታም ሊለያዩ አልቻሉም። የሆነ ሆኖ ከእሷ የሚለይበት ጊዜ መጣ። እሷን ትቶም ረጅም ጉዞ በባህር ላይ የሚጓዝበት ጊዜ በግድ መጣ። ብዙ አዋኪ ነገሮች ደርሰውበታል። በችግር ጊዜ ሰዎች ወደሚሄዱባቸው ወደ ንግርት ነጋሪዎች ቤተ መቅደስ ሄደ። እሱ ምን እያደረገ እንዳለ አልሳይኒ ስትሰማ በሐዘንና በፍርሃት ተዋጠች። እሷ ምን በዋን እያዘራችና ስቅታ በሚያቋርጠው ድምፅ በባህር ላይ ያለውን የነፋስ ኃይል እንደ ሌሎች ጥቂቶች እሷም እንደምታውቅ ነገረችው። በአባቷ ቤተ መንግስት ውስጥ ሆና የእነሱን ማዕበላ ማነሳስ፣ እነሱ የሚጠሩትን ጥቁር ደመና፣ ኃይለኛውን ቀይ ብልጭታ ከልጅነቷ ጀምራ አይተዋለች። ብዙ ጊዜም በባህሩ ዳርቻ የብዙ መርከብ ስብርባሪዎችን ማዕበሉ ወደ ላይ ሲወረውራቸው አይቻለሁ። ኦ ባካህትሄድ ግን እኔ አንተን ላስቀር ካልቻልኩ ቢያንስ አንተ እኔንም አብረሁ ሰደኝ። በሁለታችን የመጣውን እኔ መቻል አያቅተኝም አለችው። ሴክስ በጣም ልቡ ተነካ፣ ምክንያቱም እሱም ከእሷ እኩል የወዳት ስለነበር ነው። ግን እሱ በሐሳቡ ጸና፣ የአማልክቱን ንግርት ማማከር እንዳለበትና እሷን የአደጋው ተካፋይ ለማድረግ ፍጹም ፍላጎት እንደሌለው ገለጸላት። በእሱ ላይ ተሸነፈችና ብቻውን እንዲሄድ ፈቀደችለት። ደህና ሁን ብላ ስትሰናበተው በእሱ ላይ ምን እንደሚደርስበት አስቀድማ ያወቀች ትመስላለች። መርከቡ ከአይንርቆ እስከመሄድ ድረስም በባህር ዳር ቆማ ቀረች። ያለት ማታ ኃይለኛ ማዕበል ከባህሩ ላይ ተነሳ። ነፋሶቹ ሁሉ በአንድ አውሎ ንፋስ ተሰባሰቡ። ማዕበሉም እንደ ተራራ ሽቅብ ተነሳ። ዝናቡ በኃይል ስለዘነበ የሰማይ መስኮቶች በሙሉ የተከፈቱ ይመስላሉ። ባህሩም ወደ ሰማይ የሚዘል መሰለ። በተሰባበረችውና ማዕበሉ በሚያንገላታት መርከብ ውስጥ የነበሩ ሰዎች በሙሉ በፍርሃት አበዱ። አልሳይኒን ከሚያስባት ከአንድ ሰው በቀር እሷ አብራ ባለመምጣቷ በጣም ተደሰተ። መርከቡ ሲሰምጥና ባህሩ በላዩ ላይ ሲደፋ የእሷን ስም እየጠራ ነበር። አልሳይን ቀናቱን እየቆጠረች ነው ራሷንም በስራ ጠምዳ ነበር እሱ ከሄደበት ሀገር ሲመለስ የምታበረክትለትና ሌላው እሷ እሱን ተመልሶ ሲመጣ አምራ የምትታይበት ገቢ ነው በየቀኑ ለብዙ ሰዓታት ስለ እሱ ለአማልክት ትጸልያለች ከሁሉም በላይ ለጁኖ ከሞተ ረጅም ጊዜ ለሆነው ሰው የሚጸለዩት እነዚያ ጸሎቶች በጣም አሳዘኗት የእሷ ተላላኪ የሆነችውን አይሪስን ጠርታ ወደ ስምነስ ቤት የእንቅልፍ አምላክ ወደ ሆነው ሄዳ ለአልሳይን ስለ ሴይክስ ህልም እንዲልክላትና እውነቱን እንዲነግራት ታደርገው ዘንድ ላከችለት። የእንቅልፍ መኖሪያ የሴሜሪያንስ ጥቁር አገር አጠገብ ፀሐይ ከማትወጣበት ጥልቅ ሸለቆ ውስጥ ነው። ላይን ድንግዝግዝ የሚያደርገው ብርሃንም ሁሉንም ነገር በጥላው ይሸፍነዋል። እዚያ አውራ ዶሮ አይጮህም፣ በር ጠባቂው ውሻም ድምፁ አይሰማም። የሰዎች ጫጫታም ሰላሙን አያውከውም። የመርሳት ወንዝ ከሚባለው ከሌቲ ብቻ ነው በዝግታ ከሚፈሰው ወንዝ የሚሰማው ድምፅ ነው። ውሃው የማጉረምረም ድምፅ ሲያሰማ እንቅልፍ ይመጣል። በሚያንቀላፈው አምላክ ውስጥ ጥቁርና ለስላሳ ቀለም ያለው ጸጉሩን ቁልቁል ለቆት ሶፋ ላይ ያንቀላፋል። እዚያ አይሪስ ባለብዙ ቀለም ካባ ለብሳ በቀስተ ደመና ቀስት ተጭና በሰማይ ላይ እየበረረች ትመጣለች። በልብሷ መንጸባረቅም ጮራማው ቤት በብርሃን ተሞላ። ይህም ሆኖ እሷ የእንቅልፍ አምላክ በእንቅልፍ የተዋጡ አይኖቹን እንዲከፍትና የሚጠየቀውን ለማድረግ ባይችልም እሱም ወዲያው ከእንቅልፍ እንደነቃ ስትገነዘብ፣ አይሪስ እሷ ለዘላለሟ በእንቅልፍ ተውጣ ለዘላለሟ ተኝታ እንዳትቀር ፈርታ ሩጫዋን ቀጠለች። ሽማግሌው የእንቅልፍ አምላክ የማንኛውንም ሰው ቅርጽ የመያዝ ችሎታ ያለውን ልጁን ሞርፊዎስን ቀሰቀሰው፣ የጁኖን ትዕዛዝ ነገረው። በድምፅ አልባ ክንፎቹ ሞርፊዎስ በጨለማ ውስጥ እየበረረ ሄደና እሱ በውሃ ሰጥሞ የሞተውን የሴክስን ፊት ተላበሰ ራቁቱን ሆነና ውሃ ከገላው እየተንጠባጠበ በሶፋ ወንበሯ ላይ አጎነበሰ ምስኪኗ ሚስቴ አለ ተመልከች ባልሽ እዚህ ነው እኔን ታውቂኛለሽ ወይስ ፊቴ በሞት ተለውጠዋል እኔ ሞቻ ያለኋል ሳይል ባህሩ በላይ ላይ ሲከነበል በከንፈሬ ያንቺን ስም እየጠራሁ ነበር ለእኔ ከእንግዲህ ምንም ተስፋ የለኝም ግን እንባሽን ለግሽኝ፣ ምንም ሳይለቀስልኝ ወደ ጨለማው ዓለም እንደሄድ አታድርጊ። አልሳይን በእንቅልፍ ልቧ ቃሰተችና እሱን ልትይዘው እጇን ዘረጋች። ድምጿን ከፍ አድርጋ እያለቀሰችም ቆየኝ አብረን እንሂድ አለችና ልቅሷ ከእንቅልፏ ነቃት። ያየችውም ህልም ሳይሆን እሱ ራሱ መሆኑን አወቀች። ልክ እዚያ ቦታ ላይ ነው ያየሁት አለች ለራሷ። በጣም አሳዛኝ መስሏል። ሞቷል። ጠዋትም ወደ ባህሩ ዳርቻ ሄደች። እሱም በመርከብ ወደ ሸኘችበት ቦታ ውሃው ውስጥ አንድ ነገር ሲንሳፈፍ አየች። ማዕበሉ ተነስቷል። የሚንሳፈፈው ነገርም በጣም እየቀረበ ሲመጣ የሰው ሬሳ መሆኑን አየች። ቀስ እያለ ወደ እሷ ሲመጣም በሐዘኔታና በፍርሃት ተመለከተችው። አሁን ወደ ባህሩ ዳር ተጠግቷል። አጠገቧም ደርሷል። ባሏ ነው። ውዱ ባለቤቴ እያለች ዘላ ወደ ባህሩ ገባች። ከዚያ አንድ ድንቅ ነገር ሆነ። በማዕበሉ በመስጠም ፋንታ በላዩ ላይ ትበር ጀንበር ክንፍ አብቅላለች። ሰውነቷ በወፍ ላባ ተሸፍኗል። ወደ ወፍነት ተለውጣለች። አማልክት ደግ ሆነውላታል። ሴይክስም ወደ ወፍነት ተለውጧል። ወደ ባሏ ሬሳ ስትበር እሱ የለም። እሱም ወደ ወፍነት ተለውጧል፣ ከእሷ ጋር አንድ ሆነ። ግን ፍቅራቸው አልተለወጠም። እነሱ ሁልጊዜ አንድ ላይ ሆነው ሲበሩ ወይም ማዕበል ሲጋልቡ ይታያሉ። በየአመቱ ለሰባት ቀናት የባህሩ ማዕበል ጸጥና አረጋ የሚልበት ጊዜ አለ። ምንም አይነት ነፋስ ውሃውን ያንቀሳቅሰው። ይህ አልሳይን የወፍ ጎጇ ውስጥ ተቀምጣ በባህሩ ላይ እየተንሳፈፈች በእንቁላሏ ላይ ትቀመጣለች። የወፍ ጫጩቶች ከተፈለፈሉ በኋላ አስማቱ ይከሽፋል። ግን በእያንዳንዱ ክረምት እነዚህ የሰላም ቀናት ይመጣሉ። በሷ ስም አልሳይን ተብሎ የሚጠሩ ሲሆን ወይም በጣም በተለመደው መልኩ ያልሳይን ቀናት ይባላሉ። ይህም ጸጥ ያሉ ወፎች በደስተኛው ማዕበል ላይ ጫጩቶቻቸውን እየፈቀፈቁ የሚቀመጡበት ጊዜ ነው። ፒግሚሊየን እና ገላቲያ። ይህ ታሪክ የተነገረው በኦቪድ ነው። ስለሆነም የፍቅር አምላክ ቬነስ ናት። ይህም ኦቪድ አፈታሪክን እንዴት አሳምሮ በውብ አቀራረብ እንደሚገልጸው የሚያሳይ ነው። ለዚህም መግቢያውን ተመልከቱ። በጣም ስጦታ ያለው የሳይፕረሱ ሐውልት ቀራጭ ሴቶችን ይጠላ ነበር። ይህም ተፈጥሮ ለሴቶች የሰጠቻቸውን ነገሮች ከመጠን በላይ በመጥላት ነው። ሚስት ላለማግባትም በፍጹም ወሰነ። ለእኔ የኪነ ጥበብ ስራዬ ይበቃኛል አለው ለራሱ የሆነ ሆኖ እሱ የሰራው ሐውልት ያለውን እውቀት ሁሉ ተጠቦ የሰራት የሴት ሐውልት ናት። በአእምሮ የሚነቅፈውን ነገር በደንብ አላስተዋለም ወይም አልኖረው አለበለዚያም፣ በጣም የተሟላች ሴት በመፍጠር ሰዎች ሆን ብለው ችላ ያሉትን ነገር ለማሳየት ስለፈለገ ነው። የሆነ ሆኖ በጣም ተግቶ ጊዜውን መስዋዕት አድርጎ የተጠበበበት ስራው የሴት ሀውልት ሲሆን በጣም የተዋጣለት ስራውን የሆነው ግን፣ ምንም እንኳን በጣም ደስ የሚል ቢሆን በልቡ ረክቶ አልተቀመጠም። ያንኑ ሀውልት በየቀኑ ሲሰራ ይውልበታል። በየቀኑም በጣም በጠቢብ እጆቹ ይበልጥ እየተዋበ ሄደ። ከተወለዱት ሴቶች ከተሰሩት ሀውልቶችም አንዷም ሊወዳደሯት አልቻሉ። በፍጹምነቱ ላይ ምንም የሚጨምር ነገር ሲጠፋ በሀውልቱ ሰሪ ላይ አንድ እንግዳ ነገር ደረሰበት። እሱ ከሰራው ሀውልት ጋር ከመጠን ያለፈ ፍቅር የያዘው። ሀውልቱ በማንኛውም ገለጻ መሰረት እንደ ሀውልት አይቆጠርም። ማንም ሰው ከድንጋይ ወይም ከዝሆን ጥርስ የተቀረጸ ነው ብሎ አያስበውም። ግን ለጊዜው ብቻ የማይንቀሳቀስ ሙቀት ያለው የሰው ገላንቺ። ግን ከዚያ ጊዜ አንስቶ በጣም የናቀው ደስታ ራሱን ተቀበለው። እነዚያን አባባይ ከንፈሮቿን ሳማቸው፣ እነሱ ግን መልሰው አልሳሙትም። እጇንም ፊቷንም ዳሰሳት፣ ግን አጸፋ የለው። በክንዶቹ ታቀፋት፣ እሷ ግን ዝምተኛና የማትንቀሳቀስ ሆነችበት። ለጊዜው ልክ ህጻናት በአሻንጉሊቶቻቸው ላይ እንደሚያደርጉት ለማስመሰል ሞከረ። በጣም ውድ የሆኑ ልብሶች ያለብሳታል የተለያየ ቀለም ያላቸውን የተለያዩ ልብሶችን አለበሳት። ደስ የሚላትም መሰለው በህይወት ያሉ ሴቶች የሚወዱት አይነት ስጦታ አመጣላት። ትናንሽ ወፎችን፣ አስደሳች አበባዎችን፣ የፋቴዮን እህቶች ለቅሶና አንጸባራቂ እምባዎች የተባለውን ቀይ ዛጎ ላመጣላት ከዚያም በጣም በጉጉት ስትወደውና ስታመሰግነው በህልሙ አየ። ትናንሽ ልጆች በአሻንጉሊቶቻቸው ላይ እንደሚያደርጉትም ማታ ማታ አልጋው ላይ እያስተኛ በሞቃትና በለስላሳ ሰውነቱ አቀፋት። ግን እሱ ልጅ አይደለም በማስመሰሉ ሊገፋበት አይችልም። በመጨረሻ ማስመሰሉን ተወ። ሕይወትም የሌላት ነገር ነው የወደደው። እናም እሱ በፍጹምና በተስፋ ቢስነት ፈጽሞ ተጎሳቆለ። ይህ የተለየ ፍቅር ከኃይለኛ አፍቃሪዋ የፍቅር አምላክ ፈጽሞ ሊሰወር አልቻለም። ቬነስ አንዳንድ ጊዜ በመንገዷ ላይ በሚያጋጥማት ነገር ትደሰታለች። እሷ አዲስ አይነት አፍቃሪ ነው ተደርጎ ከማያውቅ ነገር ጋር ፍቅር የያዘውን አንድ ወጣት ልትረዳ ወሰነች። እርግጥ ነው የቬነስ የበዓል ቀን ሳይፕረስ ውስጥ በተለየ ነው የሚከበረው። ይኸውም ቬነስ በመጀመሪያ ከአረፋ ላይ ከወጣች በኋላ የታየችበት ደሴት ነው። ቀንዳቸው በወርቅ የተለበጠ በጣም ነጫጭ ጊደሮች ናቸው። ለእሷ በብዛት የሚሰውላት ሰማያዊ ሽታ ያለው እጣንም በደሴቱ በሙሉ በቤተ መቅደሶቿ ሁሉ ይጨሳሉ። አንድ በጣም ያዘነ ፍቅረኛ ፍቅሩ እንዲሰምርለት የስለት ስጦታውን ይዞ ወደ እሷ ይቀርባል። ከነዚህ አንዱ ፒግማሊየን ነው። የፍቅር አምላክንም ልክ እሱ እንደ ሰራ ሐውልት ያለች ቆንጆ ሴት እንድትሰጠው ደፍሮ ጠየቃት። ግን ቬነስ በእውነት እሱ ምን እንደፈለገ አውቃለች። ጸሎቱን እንደሰማችውም ለማሳወቅ እሱ በቆመበት መስዋዕት ፊት ለፊት እጣኑ ሶስት ጊዜ ቦግ ቦግ እያለ ነዶ ወደ ሰማይ ወጣ። በዚህ ጥሩ ምልክት ተመስጦ ፒግማሊየን ወደ ቤቱና ወደ ፍቅረኛው ሄደ። እሱ ወደ ፈጠራትና የልቡንም ፍቅር ወደ ሰጣት እዚያ በነበረችበት ቦታ ላይ በጣም አብራና ተውባ ቆማለች። ዳሰሳትና ወደ ኋላው ተፈናጠረ። ራሱን እያታለለ ነው ወይስ ሲዳስሳት ሙቀት ሰጠችው? ከንፈሯ አንሳማት ብዙ ጊዜ ፈጅ አሳሳት ከሱ ከንፈር ስርም በጣም ሲለሰልሱ ተሰማው። እጆቿን እና ትከሻዋ እንዳበሳት ጥጥርነታቸው ጠፍቷል። ልክ ሰም በፀሐይ ሲቀልጥ እንደ ማየት ነው። እጇን ጨበጣትና የደም ስሯ ይሰራል። ቬነስ ሲል አሰበ። ይህ የሴት አምላክ ስራ ነው እና በቃላት ሊገለጽ በማይችል የውለታ ስሜትና ደስታ በፍቅረኛው አንገት ተጠመጠመ። አይኖቹን በአይኖቿ ስታየው ስታፍራያት ቬነስ ራሷ ቦታው ላይ በመገኘት ጋብቻቸውን ባረከች። ግን ከዚያ በኋላ ምን እንደሆነ አናውቅም። ፒግማሊያን ሴቲቱን ገላቲያ ብሎ ከመሰየሙ በቀር የእነሱ ልጅ ፓፎስ ስሙን ቬነስ ለምትወዳት ከተማ ሰጠ። ኦርፊዎስና ዩሪዳይስ የመጀመሪያዎቹ የጥንት ሙዚቀኞች አማልክት ነበሩ። አቴና በዚህ አትታወቅም፣ ምንም እንኳ ተጫውታበት ባታውቅም ዋሽንትን የፈለፈለችው እሷ ናት። ሄርሜስ ክራርን ፈልስፎ ለአፖሎ ሰጠው። እሱም በክራሩ ሲጫወት የሚያወጣው ጣፋጭ ዜማ ኦሎምፐስ ውስጥ ሲጫወት አማልክት ሌላውን ነገር ሁሉ ይረሳል። ሄርሜስም የእረኞችን ዋሽንት ለራሱ ፈለሰፈና ከሱ ጣፋጭ ሙዚቃ ወጣ። ፓን ደግሞ የሸምበቆ ዋሽንትን ሰራና እንደ ጥቢ ወራት ወፍ ያሬድ ጣፋጭ ሙዚቃ መጫወት ቻለ። ሚውዝስ የሚባሉት ደግሞ ለእነሱ የተለየ ሙዚቃ መሳሪያ የላቸውም፣ ግን ድምጻቸው ከምንም ነገር የበለጠ በጣም ጣፋጭ ነው። ከነሱ ቀጥሎ በመደዳ የመጡት በጥበብ ስራቸው በጣም የላቁ ስለሆኑ ከመለኮታውያን ተጫዋቾች እኩል ችሎታ ነበራቸው። ከነዚህ አንዱ መሬት ላይ ፍጹም አቻ ያልነበረው ኦርፊዎስ ነው። በእናቱ ወገን የሟች ዘር የለበትም። እሱ እናቱ ከሚውዚስ መሀል አንዷ ስትሆን አባቱ የትሬሽን ልዑል ነው። እናቱ ሙዚቃ የመጫወት ችሎታ ሰጠችው። ያደገበት ትሬስ ደግሞ የበለጠ አሳደገለት። ትሬሽኖች ከግሪክ ሰዎች መሃል በሙዚቃ አቻ የላቸው። ነገር ግን ኦርፊዎስ ተወዳዳሪ አልነበረው። በሌላ ቦታም ከአማልክት በቀር እንዲሁ ለችሎታው ወሰን የለው። ሲጫወትና ሲዘፍን አንድም ሰው ወይም ምንም ነገር ሊቋቋሙ አይችልም። በትሬሽያን ተራሮችና ጥቅጥቅ ባሉት ጫካዎች ውስጥ ኦርፊዮስ ዋሽንቱን ሲጫወት ዛፎቹና የጫካ ወሬዎቹ ይከተሉታል። ሕይወት ያለውና ሕይወት የሌለው ነገር ሁሉ ይከተለዋል። የኮረብታውን ቋጥኞች ያንቀሳቀሳቸዋል። የወንዞችን አቅጣጫ ያስቀይራቸዋል። መጥፎ ውጤት ካስከተለው ጋብቻው በፊት የነበረው ሕይወቱ እስከዚህ አይታወቅም። እሱም ከሙዚቃ የበለጠ በጣም የሚታወቅበት ሲሆን እሱ ወደ አንድ ዝነኛ ዘመቻ ሄደ። እዚያም ራሱን የቡድኑ ጠቃሚ አባል መሆኑን አረጋገጠ። በሞት ባለው መርከብ ከጀሰን ጋር አብረው ተጓዘ እና ጀግኖቹ በጣም በደከማቸው ጊዜ ወይም ቀዘፋው በጣም አስቸጋሪ በሚሆኑበት ጊዜ እሱ ዋሽንቱን ሲነፋ እነሱ በአዲስ መንፈስ ጉልበታቸው ሲታደስ፣ ቀዘፋው የሙዚቃ ቅኝቱን ተከትሎ በጣም ዜማው መሰረት ባህሩን ይመታል። ወይም አንድ ጠብ ቢነሳ በጣም ለስለስ አድርጎ በሚያባብል ቅኝት ሙዚቃውን ሲጫወት ጠበኞቹ ሰዎች ጠባቸውን ይረሱና ጸጥ ብለው ይቀመጣሉ። ሳይረንስ ከሚባሉ አደገኛ ፍጥረቶችም መርከበኞችን አድነዋል። ከባህሩ ማዶ በጣም ለስለስ ያለ ጣፋጭ ሙዚቃ ሲጫወቱ የሰሙ ተጨማሪ ሙዚቃ ከመስማት ናፍቆት በቀር ሌላውን ሀሳብ ሁሉ ያስረሳሉ። መርከቡን እየነዱ ሳይረኖቹ ወዳሉበት ጠረፍ ይወስዱታል። አርፌዎስ ክራሩን አነሳና በጣም በግልጽና በከፍተኛ ድምፅ መጫወት ሲቀጥል እነዚያን አደገኛና አበባይ ጣፋጭ ድምፆች በጣም ደፈቃቸው። መርከቧም ወደ ዋናው መስመሯ ተመለሰች። ንፋሱም ወደ አደገኛ ቦታ በጣም እየገፋ ወሰዳቸው። አርፌዎስ እዚያ አብሯቸው ከእነርሱ ጋር አብሮ ባይኖር ኖሮ መርከበኞቹ አጥንታቸው በሳይረኖች ደሴት ላይ ተከምሮ በቀረ ነበር። በመጀመሪያ የት እንደተገናኙ የሚወዳትን ልጅ ዩሪደስን እንዴት እንዳባበላት አልተነገረንም። እርግጥ ነው አንዲትን ሴት ከፈለጋት እሷ የሱን ሙዚቃ ሰምታ እምቢ ልትለው አትችልም። ወዲያው ተጋቡ፣ ግን ደስታቸው አጭር ሆነ። በቀጥታ ከጋብቻው በኋላ ሙሽራዋ ከሚዜዋ ጋር በአንድ ሜዳ ስትሄድ አንድ እፉኝት ነደፋትና ሞተች ያር ሰው ሐዘን በጣም ከፍተኛ ነበር ሊሸከመው አልቻለም ወደ ሙታን አለምም ለመውረድ ወሰነ ዩሪደስን መልሶ ለማምጣት ስለ ራሱ እንዲህ አለ በእኔ ዘፈን የዲሜተርን ሴት ልጅ አስደስታት አለሁ የሙታንን አምላክም አስደስተዋለሁ ልባቸውን በሙዚቃ ቅኝቴ እያለሰለስኩ ከሃዴስ ወጥቼ ወዲያ ወስዳለሁ ሌላ ማንም ሰው ለፍቅረኛ ያላደረገውን ነገር ነው እሱ የደፈረው። ወደ ሙታን ዓለምም አስፈሪውን ጉዞ አደረገ። እዚያ ክራሩን መታ። ከድምፆ የተነሳ ያ ሁሉ እልፍ በደስታ ጸጥ አለ። ውሻው ሴሬብረስ ጥበቃውን ዘነጋ። የኢክሳይን መንኮራኩር መሽከርከሩን አቆመ። ሲሲፈስ ድንጋይ መቅፋቱን አቆሞ ቁጭ አለ። ታንታላስ የውሃ ጥማቱን ረሳ። ፊዮሪስ የተባሉት የአስፈሪዎቹ ሴት አማልክት ፊት ለመጀመሪያ ጊዜ በእንባት አጠበ። የሙታኑ ንጉሥ ከንግሥቲቱ ጋር ሙዚቃውን ለማድመጥ ወደ እሱ ተጠጋ። አርፌዎስ እንዴ ሲል ዘፈነ፦ ኦ አማልክት ሆይ ጨለማውን የምትገዙና ዓለምን ጸጥ የምታደርጉ፣ ከሴት የተወለደ ሁሉ ወደ እናንተ ይመጣል። ጣፋጭ ነገሮች ሁሉ በመጨረሻ ወደ እናንተ ወደ ታች ይመጣሉ። እናንተ ሁልጊዜ አበዳሪ አስከፋይ ናችሁ። ለጥቂት ጊዜ በመሬት ላይ እንኖራለን፣ ከዚህ ዓለምን ጊዜውም የእናንተው ነን። ግን ወደ እናንተ ያለ እድሜዋ የመጣችሁን ሴት ፍለጋ መጥቻለሁ አበባው ከማበቡ በፊት በንቡጡ ተቀጥፏል። እኔ መከራዬን ለመቻል ሞከርኩ፣ ግን አልቻልኩትም። ፍቅር በጣም ጠንካራ አምላክ ነው። ኦ ንጉሥ ሆይ ታውቃለህ፣ እነዚያ ተረታውሪ ሰዎች የሚያወሩት እውነት ከሆነ አንድ ጊዜ አበባዎች ፕሮስፔራይን እንዴት እንደተጠለፈች አይተዋል። እንግዲያው ለተወዳጇ ዩሪደስም እንደገና አውሩላት። ከመሸመኛው እቃ ላይ የህይወት ዘርፏ በፍጥነት ለተበጠሰው አንድ ትንሽ ነገር እጠይቃለሁ። እሷን እንድታውሱኝ እንጂ እንድትሰጡኝ አይደለም የእድሜ ስንዝሯ ሲሞላ ያኔ በእውነት የእናንተ ትሆናለች። ዩሪድስን ጠሩና ለሷ ሰጧት። ግን በአንድ ቅድመ ሁኔታ ነው፤ እሷ ተከትለው ስትሄድ እሱ ወደ ኋላው ዞሮ ማየት የለበትም። ይኸውም ወደ ላይኛው ዓለም እስኪደርሱ ድረስ ነው። እና ሁለቱ በታላቁ የሃዴስ በር ወደ ዋናው መንገድ ወጡ። ይህም ከጨለመው ዓለም ወደ ላይኛው ዓለም ሽቅብ ወደ ላይ የሚወስድ ነው። እሷ ከኋላው እንደተከተለችው አውቋል። ግን ይህንን ለማረጋገጥ ወደ ኋላው ዞሮ ለማየት የማይቻል ጉጉት አደረበት። ነገር ግን ከሞላ ጎደል ሊደርሱ ተቃርበዋል። ጨለማው ወደ ብርሃን እየገፈፈ ነው። አሁን በደስታ ወደ ብርሃኑ ዓለም ወጥቷል። ከዚያ ወደ እሷ ዞረ። በጣም ቸኩሏል። እሷም ገና ጨለማ ውስጥ ነበረች። በደብዛዛው ጨለማ እያት ሊይዛትም እጁን ዘረጋ። ነገር ግን በቅጽበት እሷ ሄዳለች፣ ወደ ጨለማው ተንሸራታ ገብታለች። አንድ በደንብ የማይሰማ ድምፅም ደህናሁን ሲል ተሰማው። በተስፋ መቁረጥም ከኋላዋ እየተጣደፈ ተከተላት፣ ወደ ታችም ወረደ፣ ግን አልተፈቀደለትም። አማልክት እሱን በሕይወት ስላለ ለሁለተኛ ጊዜ ወደ ሙታን አለም ተመልሶ እንዲገባ አልፈቀዱለትም። ወደ መሬትም እያዘነ ብቻውን እንዲሄድ ተገደደ። ከዚያ የሰዎችን ጓደኝነት ተወ። በቲፌስ ምድረ በዳም ብቻውን መንቋለል ሆነ ስራው። ከሙዚቃው በቀር የሚያጽናናው አልነበረም። ሁሌ መጫወት መጫወት ብቻ የእሱ ብቸኛ ጓደኞች ቋጥኞች፣ ወንዞችና ዛፎች በደስታ ይሰሙታል። ግን በመጨረሻ ሜናድስ የተባሉት የአንድ ቡድን አባላት በሱ ላይ መጡበት። እነሱ ፔንቲኒዎስን በአስፈሪ ሁኔታ እንደገደሉት ያዩ ከፍተኛ ስሜት ያላቸው ናቸው። ጫዋውን ሙዚቀኛ ከእግር እስከ ራሱ ቆራርጠው ገደሉት። የተቆረጠውን ራሱንም በፍጥነት ወደሚፈሰው ወደ ሄብረስ ወንዝ ወረወሩት። የወንዙን መገናኛ አሳልፎ ወደ ሌዝቢያኖች ጠረፍ እያንሳፈፈ ወሰዳቸው። ሚውዚስ የተባሉት ሲያገኙትም ራሱ ወደ ሌላ ባሕር አልተወሰደም። እነሱ ደሴት ውስጥ ወደሚገኘው ቤተ መቅደስ ወስደው ቀበሩት። የተቆራረጠውን አካሉንም ሰብስበው ከአሊምፖስ ተራራ ስር ባለ በአንድ መንደር የመቃብር ቦታ ኖሩት። እዚያም እስከ ዛሬ ድረስ አፍያሬዱ ወፎች ከሌላው ቦታ በተለየ ሁኔታ በጣም ጣፋጭ ዜማ ያሰማሉ። የኦርፊዎስ ታሪክ ከመርከበኞች ጋር በሶስተኛው ክፍለ ዘመን በኖረው የግሪክ ገጣሚና የሮድስ ዜጋ በሆነው በአፖሎኒዎስ ብቻ ነው የተነገረው። የቀረው ታሪክ በደንብ የተተረከው በሁለቱ ሮማውያን ገጣሚዎች በቨርጂልና በኦቪድ ነው። ሁለቱም በተመሳሳይ የአጻጻፍ ስልት ነው የተጻፉት። ስለሆነም እዚህ የተጠቀሰው የላቲኑ አማልክት ስም ነው። አፖሎኒዎስ ቨርጂልን በጣም ተጽዕኖ አድርጎበታል። ከሶስቱ መሃል አንዱ መላውን ታሪክ በደንብ ሊጽፈው ይችል ነበር።